ጊዜ አንጻራዊ ነው። በጣም ለየት ያለ ነገር አመለካከታለኝ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረዥም ዓመት ኑሮ ጥቂት ልምዶች ይኖሩታል። ለምሳሌ የሶስት ዓመት ሕፃን ቅዱስ ቂርቆስ ታወቀ። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው ዓመት ሶስት ዓመት ነው። እንዴት ሊሆን ቻለት ያለች። አንዳንድ ሰው ደግሞ ዘጠናም ዓመት ኑሮ የሕይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምን ብለሽ ትጽፊለታል? መሙላቱ ላይ አቶ ገሌገሌ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ደርስ፣ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድን ነው ታዲያ? አንድ ገጽ አይሞላም ሕይወታችን ማለት ነው። እንዴት ሊሆን ይችላል? የተገቢ ነው ብያላ? ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣል? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ፣ አንድ ጫካ አቋርጦ ነበረ። የአንበሳ እንኳን ታሪክ ከጻፈ ሰው እንዴት አንድ ገጽ ማትሞላ ሕይወት ይኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም። ለምሳሌ ትልቅ ቫሊዩ የምንሰጠው ገንዘብ ነው። ግንዛቤን ሳይሆን ገንዘብ ነው። በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያለበስ የሚኖረው ገንዘብ ነው። ኦኬ ጥሩ ነው። ሰው ገንዘብ አያግኝ ማለት አይደለም፣ ግን ገንዘብን በህልምሽ ታስቢዋለሽ አታውቂም። ይኖርሽ አይኖርሽ አታውቂም። የቀን መገልገያ ነው የሌሊት አይደለም ነው። ኦኬ። ስለዚህ ሰው ሰባ ምናምን ዓመት ቢኖር ስምንት ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት 30 ምናምን ዓመት ይተኛል። 40 ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ አምስት ሚሊዮን ብር ይኖር በትንሽ ወይም አስር ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው ሲለይ፣ የለፋበት ነው መነገር ያለበት አይደል። ለምን ህይወት ታሪኩ ላይ አስር ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል? ምን ያህል እዛ ላይ ሲቆምቆመ ነው ህይወት ታሪካችን ውስጥ እንኳን ሊገባ አይችልም። ሰው ለዚህ ብቻ አልነበረም መፈጠሩ ነው። ዛሱ አይኔ ሁልጊዜ የዓለሙ ሳይንስ ተምረነዋል ግን፣ ችግሩ ግራ ብሬይናችን ነው አክቲቬት የሚያደርገው የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ሶስት ፕሪሽ አለም አክሰስ ስለማናደርግ ታሪክ የለንም። ከዕድሜ ይልቅ ይህት ኤክስፒሪየንሴ ብዙ ነው አልኩኝ። ራሴን ነው ራሴን ወከዬ ነው የምናገር። ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለው። ሃያ ዘጠኝ መጽሐፍ ጽፍ ያለው በረሃ ውስጥ በመርከብ ውስጥ በአየር ላይ ብዙ ነገሮች ላወራልሽ ይችላለ። ይኸው ታሪክ አውራ በባ ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ፣ እዚህ ላይ ቆም ብዬ አስባለው ነው ለምን ይሄ የሆነ ብዬ ሳስብ ጊዜ አንፃራዊ ነው የሚለው መልስ እኔ ላይ ይመጣል። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል አይደል እግዚአብሔር ቸግሮት አይደለም ሳምቲንግ አይደለም ስሰጪ ይትረፈረፋል ነው አታውቂውም ሲትረፈረፍ ድንገት ይመጣል ለምሳሌ እኩል ደመወዝ እኔም አንቺም እናገኛለን ርንችን ያሌላ የአንቺ ተርፎሽ ይዛኛው ደግሞ ወዲያው ቡን ይላል ምንድነው ቡን ያደረገው አንዳንዱ ደግሞ ሰቶት ሰቶት አያልቅም ይሄ ማለት ብሌሲንግ ይባላል በረከት በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት። ጊዜም ባርከው አልፋ እግዚአብሔሮ ጊዜም ባርከው ካልሹ፣ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራሽ ይችላል። እኔ በራሴ ህይወት ያየሁት ነሶ ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። የሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ማቴዎስ፣ እነ ጴጥሮስ፣ እነ ዮሐንስ አሳ አጥማጅ ናቸው። ሌላም ሌላም፣ እነ ቶማስ ግንብ ስራ ወዘተርፈ። ሉቃስን ብትይው ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድን ነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ልብስ ህብስት በርክቶ ይበላሉ። በቃ ቀረለ ልፋት ቀርለ ነው። በጣም ትልቅ ጉዳይ ነው ማወሩ አሁን እንደውም እስካሁን ካለው ለእኔ ትልቅ ጉዳይ ነው ብናገረው ውሃ ወይን ይሆናል። ባህር ላይ እንምታ ሲሉት እነ ጴጥሮስን ይላቸዋል። ነፋስ ሲገሰጽ ያሉ ሙሲ ብርሃን ሲበራ በጣም ስፍር ቁጥር የሌለው ደግሞ አጾሙ መስሏቸው ሙሽራው ያለ ሚዜዎቹ አይጾምላቸው እና የነበሩበት ህይወት በጣም በቃ አይተውት ማያቁት ነው ነው። ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው አሳ ለማጥመድ ሌሊቱን ሁሉ ይታገላሉ። ነው የትግል ህይወት ነው እና አለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል፣ አሳ ግን የለም። መታገል መታገል መታገል፣ አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሉ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው፣ ሌፍት ልፋት ነው። ቀኝ ራይት ራይት ነው። ል አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀ የማይታወቅ ህብስታል ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር ዘጠናውን እኔ ልሸከምላችሁ፣ ግድ የለም አስሯን ተሸከሙ አይነት ነው። እኛ ደግሞ ኖ ኖ ኖ ኖ ኖ፣ ግድ የለም እኛ ዘጠናውን እንሸከም፣ አስሯን ነው ለአንተ የምናሸክመው። ኦኬ ከንትኒ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከች በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልም። አትጨነቁ ነው። በጣም ትልቁ ሜሴጅ አትጨነቁ። ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ደስት የሰማዩ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረበዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግሥቷንና ጽድቋን ፈልጉ፣ እኔችን ቀድጃት አለው። በዚህ ምንም የምታጡት ጉዳይ የለም ባአካቸው አይነት ነው። ትኩረት ማድረግ ያለብኝ ያው ወደ አዘዘኝ ይመስላል። መንግስቱ ምንድን ነው? ጽድቅ ሌላ ሌላ ጉዳይ ነው። ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረ ግረ ብላ የሚለውን በጣም አድካሚ የሆነውን ወደ ቀኝ እንዳናዘነብል ሆነን ሰው ዘጠና ፐርሰንቱን ተሸክመን መንገዳገድ ግዴታችን ሆነ። ሰው ብሌሲንግ የለም ላይፋችን ላይ ተስበቃ ምንም የለም፣ ትደክ ያለሽ ትለፍ ያለሽ ነጭ ላልብ እስከ ሞት ድረስ ትጓዣለሽ። ይህን ኤክስፒሪየንስ ማድረግ አቺ። ምክንያቱም እሱ ያለን ሌላ ነው። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካላ አልጨነቅም፣ ተጨነቁ ላለው እጨነቃለው ነው። ስለዚህ ይህን እሰጠሃለሁ ይጨመርልሃል። ይሄ ምድራዊ ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ ተዋ፣ እሰጥሃለሁ። አትጨነቅ ልጄ። የኛውን ተጨነቅ ካለ አምላኬ አልፋ እግዚአብሔር ያለው አደምጠዋለሁ። ካደመጥኩት የእኔ ሪያሊቲ ሌላ ነው። አንድ ዓለም ላይ እንኖራለን። እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል። ነው ልክ እንደ ቀኙና ግራው መንገድ ነው። ግራው ትግል ነው ይታገላል እያለ አንዳንዱ ደግሞ አይታገልም። ለምሳሌ ሁሉም ጥለው የሄዱ ውስጥ እንተመልከቻቸው በረሃ ውስጥ አይራቡም እኮ ምግብ አይደለም የሚፈልጉ። ምግብ ከፈለጉ አንዱ መላእክት ተለኮ ልክ እንደ ኤልያስ ውስጥ ይመግባቸዋል። ያ ደግሞ በማዕዛን ብቻ ይረካሉ። በቃ እዛ እሱ አይ ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው። ብርሃን ሲወርድ መላይ ሲወጡ ሲወርዱ ሌላ ሌላ ሌላ ምድር ላይ ሆኖ ስ ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆነው ረቂቁን አለመያ ያሉ ነው። ይሄ ደግሞ ጥሮ ግሮ ላቡን ጠፋ አርጎ ይኖራል እና ምንድን ነው ወደ መጽሐፉ ስንሄድ ብዙ ጊዜ ጊዜ የሚባለው ኮንሰፕት ከአንዱ አንዱ ይለያያል። በቃ ይህን ያየሁት ነው በራሴ ነው። ሌላው አይመለከተኝም። በዚህ ላይ አንድ የራሴ የሻራ ያለኝ ሰው በመሆኔ ማለት ነው። ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት ጥበብ ታሳልቃለች እንጂ አታልቅም። በጣም ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። ይህን ብቻ ቢይዙ በቂ ነው እና ከፍ ብለው እንዲመለከቱ። ዝቅ ካልሽ ዝቅታ ብዙ ጊዜ ላለው እንደ አሳማ ጭቃ ውስጥ ከመርመጥመጥ በልዕልና መጓዝ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ ለምንድን ነው እና ሰዎች ሌላ የሚናገሩትን ነገር በጣም ቢጠነቀቁ ከባድ ነው። አንደኛ በእኛ ትምህርት ከነፍስ የሚወለዱ ነገሮች አሉ። ልብ መውለጃ ናት፣ ቃልን ትወልዳለች፣ ትንፋስን ታወጣለች። ስለዚህ ልብ ሀሳብ ነው። ሰዎች የሚያስቡት ራሱ ኃይል አለው እንኳን የሚናገሩት። ስለዚህ የምናስበውን በጣም ብንጠነቀቅ ራሱን የቻለ ኃይል ስለሆነ ማለት ነው። ኃይለ ንባብ የሚባል አለ ቃል ነው ቃል በጣም ኃይል አለው እና የምንወረውራቸው ቃላቶች እጅግ እጅግ ከፍተኛ ኃይል አላቸው። አንድን ነገር ወደ አንድ ቅርጽ የመለወጥ አቅም አላቸው። ለምሳሌ ይሄ ውሃ ቀተሽልኛል አይደለ? እስካሁን ያወራነው ነገር በጎ በጎ ነገር ስለሆነ ይህን ውሃ ደስ ብሎኝ ነው የምጠጣው። ምክንያቱም የተናገርኩት ቃል ኤነርጂ ውሃው ላይ ያርፋል ነው፣ ሜሞሪውን ይዘዋል ነው። ለምሳሌ እናት አባቶቻችን ጠበልን ውጭ ያስቀምጣሉ። ጀስት ለምን የምንናገረው ነገር ውሃውን ያረክሰዋል ነው ይበክለዋል። እና አንቺ ያድነኛል ብለሽ የምጠጪው መልሶ ይገልሻል ነው። ስለዚህ የምናወጣው ቃል ራሳችን መልሶ ይገለናል ነው። ምሳሌ ጃፓናዊ ሳይንቲስት እንዳደረገው ማለት ነው። ውሃ ላይ ጥሩ ጥሩ ቃል፣ መጥፎ ቃል ጽፎ ድጋም አደረገ ነው ሪሳይት ያደርጋል። ፖዘቲቭ ወርድስ፣ ኔጌቲቭ ወርድስ ከዛ ጥሩ ቅርጽ የሰራው መልካም ቃል የተነገረበት ውሃ ነው። ክፉ ቃል የተነገረበት ውሃ በጣም በ24 ሰዓት ውስጥ ነው የተፈረከሰው። ስለዚህ የሚፈረክሱንን ቃላት ብንጠነቀቅ ጥሩ ነው። በጣም በጣም አንደበታችን ቁጥብ፣ የተረጋጋ ከምስጋና በቀር ሌላ ባያወጣ እመርጣለሁ። ምክንያቱም መልሶ እኛኑ ነው የሚጎዳን። ማስጠየቁ። ሌላ ሶስተኛ፣ ኢብን ከልብ እስትንፋስ ይወጣል ይባላል። ስርጸት ሀ በሀ ፊደል እንወከላታለን ለአብርሃም የተሰጠው ሃ ነው ለሳራ የተሰጣታ ነው ለእኛ ሶራ ሳራ እንላለን እንጂ በሂብሪው ሳራይ እና ሰራህ ነው። ሃን የተሰጣት ሃ ስትንፋስ ነው። እና ምን ተነፍሰው ራሱ ኃይል አለው ነው።